በስማአ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስ አመ ዕስራ ወሰመንቱ ለወርሃ ግንቦት በዛቲ ዕለት ሰማዕት ኮኑ አባ ጌርሎስ ወሠላሳ ወሐምስቱ ደቂቁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ግንቦት ሃያ ሰባ ሃያ ስምንት ቀን በዚህች ዕለት አባ ጌርሎስና አ አምስቱ ልጆቹ በሰማይትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስሐቅና የቆ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርሎ ሰሃ ልሂቀ ወዘዚ አሁ ደቂቀ በኩናተ ብእሲ አላዊ እማ አርጊሁ ዘወድቀ ፈለሱ ቅዱሳን ብሔረ አጋቢስ ርሁቀ

እንዲህ አለ እኔ ገዳም ለእኔ ገዳም አለኝ። ይኸውም የወንድማችን የመርቆሪዎስ ረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ ለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ ሦስት ሌሊቶች ኖርን። በሶስተኛ ይቱም እለት ነፍሱ ተመልሳ አይኖቹን ገለጠ። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለ። እኛም የሆነውን ሁሉ ነገር ነውና፣ ከዚህም በኋላ ያየውን እንዲነግረን ለመን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱ እንደወሰደ የአጣንን ስቃይ እንዳሳየው፣ የጻድቃንንም ዋጋቸውንና ተላቸውን እንዳሳየው ነገረን። ከዚህም በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፦ ወንድሞቼ ሆይ ወደ ሀራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ፣ ከኔ ጋራ የነበረውን መልአክ መርቆሪዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቸዋለሁና፣ ይህችም ስጋው እስቲቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትን በሄዱ ጊዜ ሞቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሪዎስ እንደ ደረቀ እንጨት እስቲሆን ስጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ ኔና ታገኝ ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ። ወደ አንተም ሶስት አጋዘኖች ይመጣሉ። ስጋዬንም በጀርባቸው ላይ ጭነው ጫን እርሱ እነርሱም ወደ ቦታዬ በእግዚአብሔር ፍቃድ ይመሮሃል። በዚያም በማደሪያ ውስጥ ድፈኑኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ጋዳ የሆነች ዓለም ንቃ የተወች አባ ዳንኤል ስለ እርሷ እንደ ተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት አመተ ክርስቶስ አረፈች። እንዲህም አለ፤ በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝ፤ በተራራ ላይ የተቀመጠ ሰውንም አየሁ። ጠጉሩንም ሁለመናውን ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሂጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄዱ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቂ እግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንድቀበል ማልዳ አለው አለ። እጅግም አብዝቼለመም ከዚህ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን አጽፍ ጣልሁላት፣ ለብሳም መጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆች ቤት በወላጆች ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኮስ ነበር። ከጥቂት ቀኖችም በኋላ ወደ እርሱ ሄዱ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም አባንኳኳው ጊዜ አልከፈተልኝም። እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልሁ። እኔ ስለ ጉስቁልናዬና ስለ ሀፍረቴ የማላለቅስ የማልጸጸት ለምንድን ነው? ወደ ማደሪያዬ ፈጥኜ ሄድኩ። ማቅለበስ በዘንቢልም ሽምብራ በጽዋ ውሃ ያዝኩ። በክብር ባለቤት በጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለም ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳ ወደ አንተ የሚጮኸትንም የምትሰማቸው የታመነችብህን ባርያህን ታድናት ዘንድ ይቅርታህንና ምሕረትህን ላክላት። ከግም ከምግባር ድሃ የሆንኩ ባርያህን ጎብኘኝ፣ ንስሐዬንም ተቀበል። ረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን ጽዋ ውሃ ባርከው ስለ ነፍሴ ድህነት ያሰብኩትን እንዳላቃልል ለሆድ ምግብ ስለሚያሻኝ አልኩ። ከዚህ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘሁ። ይህ እግዚአብሔር ያዘጋጀልኝ መኖሪያ ነው አልሁኝ ነው በዚህ በረሃ ውስጥ ሰላሳ ስምንት ዓመት ሆነኝ ያላንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ ሰላሳ ስምንት ዓመት ከሳቸው ስመገብ አልጎደለም። ልብስዬ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁርም ቢሆን በእድሜ የዘመን ሁሉ አላስጨነቀኝም። ከዚህ በኋላም ከዘንቢል ካለው ሽምብራ እንድመገብ ላባ ማለደችኝ። ከሽምብራውም በላሁ፣ ከውሃውም ጠጣሁ፣ ግን አልጎደለም። እግዚአብሔርንም አመሰገንሁት። ልብሴንም ልተውላት ወደድኩ። እርሷ ግ እርሷ ከዚህ የተሻለ አምጣልኝ ብላ ይህንም ቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ላበምኔቱ ነገርኩት። እርሱም ሁለት ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለአመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ። ነገር ግን አላገኘኋትም። ከጥቂት ቀኖችም በኋላ አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በራስ እንጓዝ። ከዋሻ ዘንድ ሴት ተቀምጠ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃ ሽምብራ በዘንቢል ውሃን በጽዋ አግኝተን በላን፣ ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት፣ ሙታም አገኘናት። ጸጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰገድን፣ በበዓቷም ውስጥ ቀበርናት። የዋሻውንም አፍ በደንጅ ያዘጋን የቅድስቲቱንም በረከት እንድንቀበል አድሎናልና እግዚአብሔርን እያመሰግን ወደ ባዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅሁ፣ የነገረችኝም ሁሉ ነገርኳቸው። ጠላት ዲያብሎስ ድል ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰግ አመሰገን ፈጽመን አመሰገን ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅዱስ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለአመተ ክርስቶስ መንበርተ አለም መኒና እንተረሰየት የእቲ ንቃተ ኮክ መካና ሰላሳ ወሰመንተ ዓመታት እስከ ኮና ይቤሉ ነጋዲያን ሰው በመውተ ረከብና ውሳጤ በአት በህየ ቀበርና። በዚች ዕለት የቅዱስ ኤጲፋኒዎስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተነገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት ወታ 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ ባደረሱት ከአይናቱና ህዝቡ ሁሉ መጡ። ካሳቸውም ጋራ ወንጀሎች፣ መስቀሎች፣ መብራቶች፣ ማዕጠንቶችን ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተክርስቲያን እስኪ ያደርሱት በዝማሬና በማይል በሚገቡበት በሚገቡ ጸሎቶች ሁሉ እያመሰገኑ ስጋውን ተሸክመው ካህናቱን መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀስድሞ ስለ ክፉ ስራቸው ኤጲስቆጶስ ቅዱስ ኤጲፋኒዮስ አውግዟቸው የነበሩ ሁለት ዲያቆናት ዲያቆናት ተቃወሟቸው። ስለዚህም አርባ ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖ ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱሱ ስጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ ያውቃለሁ፣ ብትፈቅድ ስክፎዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያን ጊዜ ሁለቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋንዮስንም ካይናቱ በሚጣፍጡ ሽታዎች ገነዙት። በከበሩ ልብሶችም ተቅልለው በከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ተቀበሩት። ደግሞ ቀድሞ በሕይወቱ ሳለ እንደሚሰራ ከስጋው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። ያንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጻተ ስጋከ አበ ቆጵሮስ አገር ኤጲፋንዮስ ክቡር ዲያቆናት ክሌቱ እኩያነ ምግባር ይትሐነጽ ዘተቃረኑ እዛ አይጽምቲ ከዝር በገጾሙ ወድቁ ወሞቱ በጻይር። በዚችም ዕለት የአባ ስንጣ የሰማይት አጋቦስ መታሰቢያቸው ነው። በረከታቸው ከኛ ጋር ይኑር ትኑር ለዘላለም አሜን።